ህዝባዊ ሰራዊት እያለ ማለት ነው። የአማራ ህዝባዊ ሰራዊት ላይ ወኪሎች ናቸው። የአማራ ህዝባዊ ሰራዊትን ወክለው በውጭ አስተባባሪ ኮሚቴ ሲመደቡም ህዝባዊ ሰራዊትን ወክሎ የገቡ ሰዎች ናቸው። እውነት ነው። እዚህ ጋር የምታየው ዶክተር አምሳሉ ወኪል ሆኖ ገብቶ ነበረ። ሊቀመንበር ነበር። ከዛ በኋላ ቦታውን ቀይሮ መጨረሻ ላይ የነበረው የዲፕሎማሲ ኃላፊ ነበር። ቦታው ለእኔ ድርሻዬም ይሄንን እውቀቱም የለኝም በዚህም ስራ ተሰማርቼ አላቅም ብሎ በደብዳቤ ለቋል። አሁን የምናወረው ስለ ህዝባዊ ድርጅት ነው። ገንዘቡን በሚመለከት ግን ገንዘቡን በሚመለከት እስክንድር ነጋ አይመለከተውም አልወጣኝም አሁን እዚህ ጋር ይሄን ያዝልኝ ገባህ አይደለ ሁለቱ ሰዎች ግን በውክልና ደረጃ ዛሬ ላይ በህዝብ በአፋር ውስጥ የሉ ተስተካክሎ ሊመጡ ይችላሉ ጊዜ የሚፈተው ጉዳይ ነው ይሄንን በዚህ እናያዘው ኦኬ በዚህ እናያዘው ገንዘቡ መሰጠት አለበት መካፈል አለበት መድረስ አለበት ምንም ኮ ልዩነት የለንም እኔ እኮ ቅድም ብሎሃል እሱ በቪዲዮ ሰርቼ መሬት ድረስ አድርሻለሁ አንድ ጥያቄ የቃል ኪዳን ሰመመነታቸው መሰረት አድርጎ ሀሳብ እንትጨርሳል። አንድ ጥያቄ ብርሃኑ ነጋ ተስተካክሎ ቢመጣ ትቀበለዋለህ? ለምን እቀበለዋሉ? ብርሃኑ ነጋ እኳ አማር ነጋ ሻንጣ ተሸካሚዎች ናቸው። የግንቦት ሰባት ስብሰባ ምናምን ሲያደርጉበት የነበሩትን ላምጣለ። ኤግዛክትሊ ይሁለ ግንቦት ሰባት ኤርሚያስ ነው። የያችን ፖይንት ለማስተ ኖ እሱን አናውቅም እኮ ነው የምልህ። ለምን እንደሆን ታውቃለህ? ይህንን ማለት በምክንያት ለምን እንደሆን ታውቃለህ? የእነሱ ቅሬታቸውን አቅርበው በወዲህ በኩል ያሉትን ኮሚቴዎች ጥያቄ ውስጥ አስገብተው መሬት ድረስ ጥያቄያቸውን አቅርበዋል። ያ ውሳኔ ይሁን አይሁን የሚለውን ነገ የምናየው ስለሆነ ማለት ነው። ገብተዋል አይደለም። አሁንም ቢሆን የአፋድ የውጭ አስተባባሪ ኮሚቴ ጥያቄ የሚነሳበት ነው። በዛ በኩል የተወከሉ ብቻ ሳይሆን በዚህ በኩል አሁን አሉ አመራር ናቸው የምንላቸውም ጥያቄ የሚነሳባቸው ናቸው። ይህን መካድ አንችልም። ገባ አለ። የዚህ ለምሳሌ እሑድ ከሆኑ ለምሳሌ ሾ ውስጥ ያሉ እነ ኮሎኔል እነ አርበኛ መከታው ሰራዊታቸው አስገብተዋል፣ እያዋጉ ነው። ወሎ ውስጥ ጎንደር ውስጥም ጎጃም ውስጥም ያሉት አሁን የሚጠይቅ ጥያቄ፣ ይሄንን ፋይናንስ ወደ አፋድ የማስገባት የማን ሪስፖንሲቢሊቲ ነው? ቀጥሰ ምትመልስልኝ ነው። በቃ ስለዚህ ማን መጠየቅ፣ እስክንድር ነጋ። ቆይ ያዝልኝ፣ አርበኛ እስክንድር ነጋ ደግሞ ኢትዮጵያ ውስጥ ስላለ ገንዘቡን በኦንላይን ትራንዛክሽን አድርጎ ሊያስገቡ አይችልም። አርበኛ እስክ እንድነቃ ምን አድርጓል? በዝባ ይሰራል። ከግንባር ወደ ህዝባ ሰራዊ ሲደረግ ይህን ውክልና የፋይናንስ ውክልና ለእነ ህይወትና ለእነ እርሚያ ተሰጥቷል። እነዚህ ሰዎች አፋድ ውስጥ የሉም፣ የሉም። ፋይናንሱ ግን ይዘውታል፣ ይዘውታል። ስለዚህ የፋይናንሱ ከተነሳ ፋይናንሱን የሚቆጣጠሩት እነዚህ ናቸው። ከነዚህ ጋር አርበኛ እስክ እንድነቃ የሚነጋገረው ያለው። ስለዚህ ጥያቄያችን እነዚህ ሰዎች የፋይናንሱን የውጭ ውክልና ስለያዙት ባንኩን እነሱ በእነሱ ስር ስላለ ለድርጅቱ አርበኛ እስክንድር ነገ አስገባ ብንል ነው ኢትዮጵያ ውስጥ ነው ያለው። ስለዚህ ማን ነው ማነቆ መያዝ ያለበት? ግልጽ እኮ ነው። ከሆነ ቨርጊቫ እንጂ ስለሌለው ፕሮሲጀሩ የምናውቀው ነው። ኮሎኔል ፋንታ ሞሀቤ ጦሩን ካስገባ እነ መከተው ጦራቸውን ካስገቡ፣ ፋይናንሱን ማንም ያስገባት ያለበት የህዝባዊ ሰራዊት ያለው። ስለ እስክንድር አልክ፣ እስክንድር ሄዶ በራሱ ክንፍ አውጦ ሊያስገባው አይችልም። ስለዚህ የፋይናንስ ውክልናያዘምናውረው አንድ አይነት ነገር ሆኖ እኮ የለ ለ የምናወራው አንድ አይነት ነገር ሆኖ ሳለ ዙሪያ ጠምጠም እኮ ነገሮች እኮ እየሄዱ ያሉት እኮ መስማት ስላልተቻቻለ መሰማማት ስላልቻለ ነው ወደ እስከሆነ ድረስ ግዴታ መግባት አለበት እያልኩኝ እያመንኩልን ያለው። ምንም እኮ አሁን እኔን ከእንደገና ክሮስ ቼክ የሚያደርግ ጥያቄ መጠየቅ አያስፈልግም። ሁኔታዎቹ ግን ማለት ነው በቀጥታ እነኚህ ሰዎች አሁን ላይ በአፋር ሊታዘዙ ይችላሉ ወይ በሚለው ላይ ነው ልዩነታችን። አፋር ግን ማለት ነው አሁን የኔን ጥያቄ መስማት ስላልፈለግህ ነው እንጂ ብትሰማኝ አፋር ስራ አስፈጻሚ አለው። ስራ አስፈጻሚዎቹ ደግሞ እነማን ናቸው? እናውቃቸዋለን። በስም መዘርዘር ይቻላል። ዋና ስራ አስፈጻሚ የሚታወቁ ናቸው። ከእስክንድር ነጋ ጀምሮ፣ ማስረሻ መከታው፣ ጌታ ስራደ፣ ደረጀ ኮረኔል ፋንታሁን ምናም ብለን እነዚህን አመራሮች መጥራት እንችላለን። እነዚህ አመራሮች ውህድ ድርጅት እንደሆነ የሚያምኑ እስከሆነ ድረስ እስከሆነ ድረስ በስራ አስፈጻሚ ይሄንን ገንዘብ የማስገባት ኃላፊነትም ግዴታም አለባቸው። የአንድ የእስክንድር ነጋ ብቻ ምክንያቱም እስክንድር ነጋ ወደዚያ ተቋም አፋድ ወደሚባለው ተቋም ሲገባ ሲገባ የህዝባዊ ሰራዊት የሆነው ንብረት ስለዚህ ሁሎችን መሪ ናቸው ያልክም ነው። ኖ በስራ አስፈጻሚ መሪው እስክንድር ነጋ ቢሆንም እንትን አለው ሃይራርኪ ያለው አይደለም። ሰብሳቢ የራሱ ድርሻ ነው። ሰብሳቢው እኮ አቅም ያለው ሰብሳቢው ነው። ሰብሳቢ አምባገንን አይደለም። ስርአቱ እኮ እንዴት መሰለህ የሚመራው የፋይናንስ አለ፣ ፖለቲካ ዘርፍ ኃላፊ አለ። ይህ ብቃቱ ደግሞ ሎጂስቲክ ለማቅረብ ጦሩን ማኔጅ ለማድረግ ነው። አንድ አመራር ሰብሳቢ ሆኖ የሚችለው ይሁልህይኸውልህ አሁን እዚህ ጋር መግባባት ካልቻለሁ፣ ሁለተኛ ደግሞ እነዚህን ሁለት ግለሰቦች መጀመሪያ የመረጣቸው እስክንድር ነጋ ነው። ኖ እሱ እኮ ከህዝባዊ ሠራዊት የመጡ ናቸው እነሱ፣ ብትል ባትል መመረጥ ሳይሆን የነበሩ ናቸው። አሁንም የዚህ ድርጅት ዋና ሰብሳቢ እስክንድር ነጋ ነው። ትክክል ነው ነው እነዚህን ሰዎች የያዙትን ገንዘብ እንዲለቁ የማድረግ እንደ ድርጅት ኃላፊም እንደተወካይም እንደሱ የውጭ ዲፕሎማሲ ወይም የሎጂስቲክ አሰባሳቢ እንደወከላቸው ሰዎችም ይህን ገንዘብ እንዲያስገቡ መጠየቅና ኃላፊነትና ግዴታ ያለበት ታላቁ እስክንድር ነጋ ነው። ለምን አመራር ስለሆነ ማለት ነው። እሷ ቅን በላይ ከሆነስ፣ ከእሷ ቅን በላይ ከሆነ ምንድን ነው መደረግ ያለበት ከተባለ የመፍትሄ ሀሳብ አንደኛ እነዚህ ሰዎች ገንዘቡን ዘርፈው አንሰጥም ብለዋል ብለህ ይፋ ማድረግ። ለምን እንደዛ ካልከይ እየተሰዋ ቆስሎ ጦር ግንባር ላይ እየተሰዋ ያለ አካል አለ። ኮሬሎች የተሰዉት ብር በእጃቸው ጨብጠው ነው የገደሉት፣ እንዳይታከም ኮሬሎች ተሰውተዋል። ይኸውልህ፣ ሚኪ ይኸውልህ፣ አንድ ፖይንት እዚህ ጋር እናውራ። እኔ ብዙ ጊዜ ተናግሬያለሁ፣ ኮሚቴዎቹ ባሉበትም ራሳቸው ከሀገር ቤት አመራር ውጭ ያሉትን ማለት ነው የውጭ ሀገር ሰብሳቢዎችን በሚመለከት ተናግር ያለው ሁል ጊዜ ይሄ የደሃ አባት ሙድ አታራምዱላቸዋል ሁል ጊዜ አንድ ቤት ሊወርሱ የተዘጋጁ የአስር ልጆች ሙድ አታራምዱ ስድስት መቶ ሺህ ዶላር ነቲንግ ነው ለዚህ ትግል አዲስ ብር እንሰብስብ ያ ብር እንዳለ ሆኖ እንጠይቃለን ህጋዊ በሆነ መንገድ እንጠይቃለን መግባት አለበት። ምክንያቱም የቃል ኪዳን አንድ ደቂቃ ብቻ ነበር ነበር ደግሞ ያላቋርትም ከስር ትንታኔ ምናምን የሚላለ እናንተ ትንተና ላይ ናችሁ። ተንታኝ ሳይሆን በትኔ ናችሁ እናንተ እኔ ልበትን አማርኛ አልሰነጥቅ አለም። የመጣሁት የመኖርና ያለመኖር የሎና አደጋ ላይ የወደቀ ህዝብ አለኝ። ነፃ የምንወጣው ደግሞ በስሜካ አደረጃጀት አይደለም ወይም በፖለቲካ ፓርቲ አይደለም። በጥይት ነው፣ በህይወት ነው። ስለዚህ የማታውቁ ደህና ቁርታን፣ ዝም በማለት ተባበሩ። አትችሉም፣ አታውቁም። ለምን ዳኔ ቅድም ሲመሰክር ነበር። ከእስክንድር ነጋ ጀርባ ያሉት ጸረ አማራ ግንቦት ሰባት ናቸው። በወንጀል እንደባድ የምንጠይቃቸው ናቸው። ስን ሲቀጠቅጡኝ ነበረ። ዳኔ ቅድም ሲመሰክር ነበር። ትክክል አልነበርኩም። ዛሬ ግን ይኸው ገብቷቸው እነሱም በሁለት ዓመታቸው ተመልሰው

እሸከማለሁ ብለ ማሽሞንሞን በአማራ ህዝብ ላይ ጀኖሳይድ እንደመፈጸም ነው የምቆጥረው። ወዲህ ኦኬ። ግን ሚኪ የጀመርኩት እንደ መጀመሪያ ሚኪ 6000 ዶላር ለአማራ ህዝብ ወይም አፋሃድን ነፃ አያወጣም። አሁን መስማማት ያለብን ነገር ላይ እንስማማ። ገንዘብ በጋራ ገንዘብ፣ አንድ ነገር ልንገር፣ አንድ ወንድማችን ሰለሞን ይባላል። ሻለቃ ነው። ቆሰለ፣ የሚያሳክመው ጠፋ። ወደ እኔ መጡ። ተበድሬ ያሳከምኩት ይወዱ ዳና ዳነ፣ ገባ አለ። ስለዚህ ስድስት መቶ ሺህ ብር አማራን ነፃ ያወጣም ማለት ምን ማለት ነው? አንድ ታጋይ ህይወት ማዳንም አንድ አማራን ዘር ማትረፍ ነው። ትክክል። በዚህ ላይ እንግባባለን ነው ያ። ስለዚህ እዚህ ይሁንና፣ ይኸውልህ፣ ሰማኝ፣ እሺ፣ እንግባባ በአንድ ጉዳይ ላይ ይሄኛው፣ የገንዘቡ ጉዳይ ላይ የሁላችንም ጥያቄ ነው። በቪዲዮ መሬት ድረስ አድርሻለሁኝ። ከፈለክ እልክልሃለሁ፣ እንተን ሼር አድርግልሃለሁ ፍሬንድ ስለሆንን ማለት ነው። ችግር የለብኝም። ይሄንን የጋራ እናድርግና ጣታችንን እስክንድር ነጋ ላይ መጠቆማችንን ብቻ እናቁመውና ለጊዜው ይኸውልህ ገንዘብ እንደ አዲስ ይሰብሰብ። አሁንም እዚህ ላይ እናንተ ማንግባባበት ፖይንት ምን አለ መሰለህ? እንግባባለን የድርጅቱ ድርጅቱን ተደግፈዋለህ? ተደግፈዋለሁ። ማንንም ድርጅት አልቃወምም፣ ሳፖርተር ነኝ። አትቃውሞ። ኦኬ እሺ፣ አንድ ነገር ንስማማ። ወላሂ አሁን የተመሰረተውን ድርጅትን በለው፣ እሺ፣ ንግባባ። ገንዘቡን በጋራ እንጠይቅ፣ ገንዘቡን በጋራ እንጠይቅ። እናስመጣለን ብሩን። ሌላ ብር ግን እናስመጣ። አሁንም ብሩ አይበቃንም። ስድስት መቶ ሺህ አይበቃ ነው፣ ሌላ ብር እናምጣ ህዝባችንን አስተባብረን ሌላ ብር እናምጣ። እስክንድር ነጋ ህዝቡንና ገንዘቡን የሚክድ መሪ አይደለም። እኔ ለዚህ ቆሜ መመስከር የምችል ሰው ነኝ። እስክንድር ነጋ የያዘው ሌሎች ችግሮች ሊኖሩ ይችላሉ። ይሄን ደግሞ መሬት ያሉ አመራሮች በሚገባ ይረዱታል። እርግጠኛውን ሆኜ ነው የምነግርህ። ስምንት መቶ ሺህ የሚሆን አለን ያለው አልካደም እስክንድር። ብሩ አለ ወይ ሲባል አዎ አለን ያለው ብሩ አለ ይሰጣል ነው ያለው። እምቢ አላለም። አሁን ችግሩ መቼ እንዴት በምን ሁኔታ የሚለው ነገር ላይ ዝርዝር ሁኔታውን የሀገር ቤት አመራሮች ወስነው ይመጣሉ። መግለጫም እንዲሰጡን እየጠየቅናቸው ነው ያለነው። ይሄንን በጋራ እናያዘውና ማለት ነው አዲስ ብር ያስፈልገናል። ግን ይሄ ብር እንዳለ ሆኖ አዲስ ብር ያስፈልገናል። አፋድ እንደ አፋድ የሰበሰበው 60 ሺህ ዶላር አይሞላም። ባለፈው በቲክቶክ የተሰበሰበው በዙም የተሰበሰበው እና በኤክስ የተሰበሰበው ይህን ደምረ ስታየው 60 ሺህ ምናምን ዶላር ነው ያ፣ ማለት አፋርን አይመጥንም። ስለዚህ ማለት ነው ህዝባችንን አስተባብረን መሬት ላይ ያለውን ሀቅ ተረድተን እንደ አፋር ደግሞ ጠንካራ አደረጃጀት በዚህ ሰዓት የለም፣ ህዝባችን እንዲረዳ ታጋዩ እንዲረዳ አድርገን የቀደመውም ገንዘብ እንዲመጣም አድርገን የመለያየት ነገር እንዳይፈጠር አድርገን የጋራ ስራ እንስራ የሚለው ላይ እንግባባ። እኔ ግን አንድ ነገር ቃል እገባለሁ ማለት ነው ገንዘቡን በመጠየቅ ጉዳይ የቃል ኪዳን ጉዳይ ስለሆነ እኔ ደግሞ መሬን አምነዋለሁ። ቪዲዮን ስልክ ልታዳምጠዋለሁ። ቃሉን አይበላም። እስክንድር ነጋ ቃሉን አይበላም። ያንን በአማራ ስም የተሰበሰበ ገንዘብ እንደሚሰጥ እርግጠኛ ነኝ። እርግጠኛ ስለሆንኩኝ ማለት ነው ያን ብር እናስመጣለን። አምስት መቶ ስድስት መቶ ሰባት መቶ ስምንት መቶ ምንም በሉት፣ አምኗል። ብር የለም አላለም አልካድም። እስካለ ድረስ ያ ብር ይመጣል። ቀሪውን ነገር በጋራ ታግለን እናስመጣ። በጋራ ታግለን ደግሞ አዲስ ብር እንሰብስብ። አሁን ይኸውልህ የሆነ ያለው ሚኪ፣ ምን እንደሆን ታውቃለህ? አንድ ነገር ይፈጠር አንድ ነገር ይፈጠር እስክንድር ነጋ አንድ ነገር ይፈጠር ችግሩን ሁሉ ወደሱ የመወሰድ ትልቅ አባዜ አለ። አሁንም እዚህ ላይ እኔ እናንተ አንግባባም። ይኸውልህ ለምሳሌ የአማራ ዘው ድርጅት ዋና ሰብሳቢ ሻለቃ መከተው ቢሆን፣ ሻለቃ መከተው ተጠያቂ ነው። የአማራ ዘው ድርጅት ኮሬል ፈንታው ማቤ ቢሆን፣ ኮሬል ፈንታው ማቤ ተጠያቂ ነው። የአማራ ዘው ድርጅት ራስ ደረጃ በላይ ቢሆን ራስ ደረጃ ተጠያቂ ነው። ግዴታ ይጠራል። የአማራ ህዝባዊ ድርጅት ካፒቴን ማስረሻ ሰጠ ቢሆን ካፒቴን ማስረሻ የሚባሉ ግድ ነው። ለምን ኃላፊ ነው። የመጨረሻው ጥግ የምታገኘው ማነው ኃላፊው እስክንድር ደጋ ነው። ማስተካከል ካለበት ስራ አስፈጻሚ ሁሉም ስራ አስፈጻሚ ናቸው። ብቻውን የሚጠይቅ ለስራ አስፈጻሚ መውረድ ያለበት ብቻውን ስልጣን የለውም። የመቀነስም የማባረርም ብቻውን ስልጣን የለውም። ስለዚህ ማውረድ ያለበት እሱ ስለሆነ ሰብሳቢ እሱ ስለሆነ ማለት ነው። ስለገንዘብ አሰባሰብ ኔትወርክ ያዘ ይመስል ነው። እስክንድር ነጋ ብቻውን ብቻውን ተጠያቂ አይሆንም። እንደዛ ከሆነ እስክንድር ነጋ ስልጣን የለውም። መሪው አልታወቀም። አሁን እንደተገነባው አደረጃጀት እንደዛ ብለን የያዘው እንደዛ ከሆነ ማለት ሚኪ ለእኔ አሁን ዊዝ ኦል ማይ ዲፈረንስ ከልዩነቴ ኔ ኦኬ ኔቨር ጊቭ አፕ ይሄ የግል ኦፒኒየን ነው ለምን ይሄን ኦፒኒየን ያስክ ብዬ ውግት ውስጥ አልገባም ግን ፋክት አለ እንግዲህ ኔቨር ጊቭ አፕ ለአርበኛ እስክንድር ነጋ እንግዲህ ትወደዋለህ መቼስ እኛም አንጠላውም እንግዲህ አርበኛ እስክንድር ነጋ ኮሮነር በተደረገበት ጊዜ ጀምሮ ግንባር እየተባለን የምንወቅት ሰዎች ነን ግን ወደ ፋይናንስ ስትመጣ ግን እኛ እኮ አሁን እዚ ጋ ሰው ጥያቄ፣ እኛ አፋድ ለምን ጥሩ እየሰራ አይደለም አፋድ ምን አደረገ እኮ አይደለም። ስለ አፋድ እኮ ስለ ድርጅታዊ ሙቭመንት እንቅስቃሴ እኮ አይደለም እያወራ ነው ያለነው። እዚ ጋ እዚ ጋ ሲምፕል ጥያቄ፣ የአፋድን እንገምገመ ከተባለ ፍኮስ እንዴት አርበኛ እስክንድር ብቻ ይጠየቃል? ትክክልነ ሁሉም በየስራ ዘርፉ በየስራው ድርሻው ይጠየቃል። ይህን ዳውት አናደረግም። አሁን እኛ ምንጠይቀው እያለ ያለ ሳለ ስለ ፋይናንሱ ነው ፋይናንሱ የምንጠይቅበት ምክንያት ያልኩህ እኮ ቅድም ጠቅ ዳኒ ላይ ሪፕላይ ያደረገውን ሰው ቦልኪ ውሺ ቀርታ ቀጥሎ ድምፅ ቴንክዩ። እዚ ጋር መሰረታዊ ጥያቄኛ እየጠየቅን ያለ ነው። እነ ኮሎኔል ፋንታ ሞሃቤ እነ አርበኛ ደረጀ እነ ቄዳ ብንፖር ሰጌታ አስራደ እነ አርበኛ መከታው እነ አርበኛ ኮሎኔል ፋንታ ሞሃቤ ሚሊተሪያቸውን፣ ሰራዊታቸውን፣ መሳሪያቸውን ገበያ አድርገው እንዳፋድ እየታገሉ ነው ያሉት። ኦፕሬሽን ያደርጋሉ፣ የጋራ ዘመቻ ያደርጋሉ፣ ድል ያደርጋሉ፣ የፖለቲካ ማኒፌስቶ ይቀርጻሉ። በእነሱ በኩል የሚጠበቅባቸውን በሙሉ አድርገው እየታንቀሳቀሱ ነው። ወደ ፋይናንስ ስትመጣ ደግሞ አርበኛ እስክንድር ነጋ፣ ይሄ በነ ኮሎኔል ፋንታ ሙሃቤ ሥር ያለ ፋይናንስ አይደለም፣ በሌሎቹ አይደለም። ይሄ ፋይናንስ ያለው በአርበኛ እስክንድር ነጋ ነው። ይሄንን ፋይናንስ ኢንዶርስ ሊያደርገው የሚችለው ከአርበኛ እስክንድር ነጋ ውጭ በስተቀር ማንም የለም ስለዚህ የፋይናንሱ ጥያቄ ሲጠየቅ የታሰረ ልንጠይቅ ደንንጠይቅ አንችልም። ኮሎኔል ፋንታ ሀብቤ ልንጠይቃቸው አንችልም። አርበኛ መከተው ልንጠይቅ አንችልም። ለምን ፋይናንሱ በእነሱ እጅ አይደለም ያለው። እነሱ ከጠየቅናቸው ስለ ሚሊተሪ እንቅስቃሴ ነው፣ ስለ ወታደራዊ ዘመቻ ነው፣ ስለ ወታደራዊ ኦፕሬሽን ነው፣ እንዲሁም በድርጅቱ ላይ ለሚወሰዱት እርምጃዎች ነው። የዛን ጊዜ ያው በጋራ እንጠይቃለን። የፋይናንሱ ጉዳይ ግን ሲነሳ ብቸኛ ብቸኛ አርበኛ እስክንድር ነጋ እስክንድር ነጋ ደግሞ ኦፍኮርስ አሜሪካ አይደለም ያለው ያለው፣ ኢትዮጵያ ውስጥ ነው። ፋይናንሱን ደግሞ ንቀሳቀሱ ደግሞ ነው ኤርሚያስ እና ዶክተር አምሳሉ ናቸው። አዎ፣ እውነትን ነው ዶክተር አምሳሉ እንግዲህ፣ በአንተ ባልከው ኢንፎርሜሽን ያው፣ መቼስ ሚስ ኢንፎርሜሽን አይሰጥም። አደባባይ ላይ በደብዳቤ ወጥቷል ብሏል፣ አክሴፕት አደረጋለሁ። እኔ ስለማላውቅ ነው ኤርሚያስ ታግደዋል። ግን እዚህ ጋር ግን መዘንጋት የሌለብን ነገር ምንድን ነው እነዚህ ሰዎች በአርበኛ እስክንድርና በአርበኛ መከታው በአርበኛ እስክንድር ነጋና በካፕቴን ማሰርሻ ስጤ እጩነት ገብተው ምንድን ነው እያደረግ ያሉት? በካፕቴን ማሰርሻ ስጤና በኢንጂነር አሻግሬ አሻጥር መስራት። አርበኛ እስክንድር ነጋ እንደው ልናውራው ከተባባለ እኮ አርበኛ እስክንድር ነጋ እኮ ካፕቴን ማሰርሻ ስጤ እኮ መውጣት እኮ አለበት ብሎ እኮ እታች ያሉት አመራሮች አይሆንም ብሎ ነው። ለምን ነው እንደዚህ እንድናወራ የምታስገድዱ? ይሄ ሁሉ ጸብቅ ለምን ይመስልሃል? ከፋይናንስ ጋ የተያዘ ነው ከብትን ማስረሸጥ ወጥሮ ስለያዛቸው እነ ዶክተር አምሳሎ እነ ኤርሚያስ ምንም አድረግ ጀመሩ። ካብቴን ማስረሰጠ ኮርነር አድርገው በካብቴን በነ ኢንጂነር አሻግሬና በስክንድር ነጋ መካከል ልዩነት እየፈጠሩ ነው። ለአማራ የሚጠቅመው ፋክቱን እየተናገርን ወደፊት መሄድ ነው ወይስ እያልበሰበስን መሄድ ነው? ማድበስበሱ ይጠቅማል ካላችሁ አልበስብሱ። ግን የማቃትን ኖታ እናገራለው። ምክንያቱም ሁሌ እንደምለው ማንም እዚህ ፈልጌ የገባሁበት ትግል ነው እንጂ ማንም ቀጥሮኛ አይደለም የገባሁት። ስለዚህ እዚህ ጋር ኔቨር ጌባፕ እኛ እያወራን ያለ ነው። ለፋይናንሱ ከተባለ አርበኛ እስክንነጋ የሚጠየቅበት ምክንያት የለም። ምትለል ትርጉም አልባ ነው። ለምን ሌሎቹ ፋይናንሱ በእነሱ እጅ አይደለማ? ይሄ ፋይናንሳው ምን እየተደረገበት ነው? ይሄ ፋይናንስ እ እውነትህን ነው። እሱ አልወጣኝም። ልጨርስ እሺ ልጨርስ፣ በቃ ኦኬ፣ ስጨርስ አስተካክለኛለ። አሁን እዚህ ጋር ያልከው ነገር ያ ለዚህ ከአማራ ትግል አኳያ በቢሊዮን ዶላር ለመደበ መንግስት ከዚህ የበለጠ ፋይናንስ ያስፈልገዋል። ለፋይናንስ መረባረብ አለብን አልከው፣ የስ እገዘዋለሁ። በዚህ ፋይናንስ ምን እየተደረገ ነው የሚለው ጥያቄ ነገር ማንሳት አለብን። ለምንድን ነው እኛ ይሄ ፋይናንስ ወደ ትግሉ መግባት አለበት የምነው? ለምንድን ነው የግንቦቴ ጥርቅም የግንቦቴ ስብስብ ነው። ለምንድን ነው የግንቦቴ ጥርቅም የግንቦቴ ስብስብ እነ ዶክተር አምሳሩ አይነት እንደ ነርሚያስ ምን እያደረገ ነው? ሚዲያ የገዛ ቲክቶከሮች መቶ ሁለት መቶ ዶላር እየከፈሉ ትንወደ ኋላ እየጎተቱት ጭራሽ በጎንደር ጠቅላይ ግዛት ውስጥ እዚህ ያሉትንም እየከፋፈሉ ነው። የካፕቴን ማስረሻ ሰጠን ሰው እሱን ኮ ነው ኮ ካፕቴን ማስረሻ ሰጠን የገዛ ሰራዊቱን በእንጀራ አሻግሬ ለማሸጋሸግ ሄደዋል በ ጎንደር ጠቅላይ ግዛት ውስጥ ያሉትን ሁለት ብርጌዶች የእኛን እስከ ማለት ክሬም ደርሰዋል። ይህ ሁሉ የሚደረገው በማን ገንዘብ ነው? አማራ ባወጣው ገንዘብ፣ አማራ በሰበሰበው ገንዘብ፣ አማራ በሰበሰበው ገንዘብ ምን እያደረጉበት ነው? አማራን እየከፋፈሉበት ነው። ስለዚህ ይሄ ገንዘብ የእነዚህ ሰዎች እጅ ላይ በቆየ ጊዜ ሚዲያ ይገዙልሃል። እንዳንዱ ደግሞ እንደ ኪሳው ላይ ቀይነት ደግሞ ሰርቶ የማያውቀው ውሎ የማያደረው ሰውዬ ደግሞ ሀያአራት ሰዓት አፉን መጥቶ ይከፍትልሃል። በዚህ ጋር ይከፋፍልሃል። አንድ አለ ኡጋንዳ ሀገር ሚዲያ በይቱ ቻናል ደረጃ እየገዙ አክቲቪስት እየገዙ የአማራ ገንዘብ ምን ያደረጉታል? የአማራ መከፋፊያ መንስኤ እየሆነን ያለ ነው። ስለዚህ አይ በካፕቴን ማስር ሰጠኝና በኛን አሻገር የተደረገውን ነገር ትክክል ነው። አፋቸውን ዝጉ፣ ዝም በሉ፣ አትበሉ እንዴ! ካፕቴን ማርሽ ሰጠ እና እኮ ኢንጂነር አሻግሬ አርበኛ እስክንድር ነጋ እኮ እዚህ እኮ ነው የወጡት። እኮ ይሄን ነገር ደግሞ የሚጫወቱባቸው ደግሞ እነዚህ ሁለት ግለሰቦች ናቸው። ስለዚህ እንደ ናፋችን የምንዘገው። ስለዚህ ይሄ ብር ምን ሆኗን? የአማራ መከፋፈያ ፋይናንስ አድርገውታል። እዚህ ይሄ ገንዘብ ኢንዶርስ መሆን አለበት ብለን ከጠየቅን ከአርበኛ እስክንድር እና ከነዚህ ሁለት ግለሰቦች ውጭ ማንን ልጠራልኝ አልችልም። ስለዚህ የተወጣው የአማራ ገንዘብ ነው። ስለዚህ ለዚህ ነው የምልህ እንጂ ከዛ በተረፈ እንደ ድርጅት እንደ ተቋም። ቆይ አንዴ አንዴ የጠቃነውን ሰከንድ ነይ ጠቀለ። ከዛ በተረፈ እንደ ድርጅት እንደ ተቋሙ ያንተን ውድድ ነው። ኦኬ፣ እሺ፣ ሀሳቤን አንድ ነገር ላድርግና እናንተ ትቀጥሉበታላችሁ። ዋናውን ነገር ግን አንዴ ላስቀምጥ በጋራ የምንታገልበት ጉዳይ ላይ እንስማማ። አንደኛ የአማራ ሕዝባዊ ድርጅት አፋሃድ የእዞች ውህድ ነው ብዬ እኔ ያምናለሁ። የሆነ ሂደቶችን ያልጨረሰው ነገር አለ፣ ምና የሚባሉ ነገሮች ነበሩ። እኔ ግን እሱን አሁንም አልቀበልም። የቃል ኪዳን ሰነዳቸውን ሰርዘው ሌላ ሰርዘው ሌላ ቃል ኪዳን ሰነድ እስካልተፈራረሙ ድረስ ለኔ አፋድ ውህድ ነው ብዬ ነው የማምነው። ግልጽ ነው። ይሰማል? ድምጽ ይሰማል? ያ ኦኬ። ይቅርታ ይቅርታ። ስለዚህ ማለት ነው አፋድ ውህድ እስከሆነ ድረስ ገንዘቡን ይሄ ስድስት መቶ ሺህ የተባለው ገንዘብ ግዴታ መግባት አለበት በሚለው ላይ በጋራ እንታገል በሚለው ላይ እናስመርበት። ይሄ ምንም ልዩነት የለኝም በዚህ ጉዳይ ላይ ይሄንን በጋራ እንታገልበታለን አለን። ቢኮዝ ይሄንን ምክንያት አድርገው ከዚህ ቀደም በሚዲያ የሚናገሩ ሰዎች አሉ። ይሄ ብር መሰረት የለበትም የግንባሩ ነው ምናም ወር ነው ብለህ እስካልክ ድረስ የቃል ኪዳኑ ሰነድ የሚያነብ ማንኛውም ግለሰብ በመተዳደሪያ ደንብና በአፋድ የቃል ኪዳን ሰነድ የመገዛት ግዴታ አለበት። እኔ በህግ አምናለሁ። አፋር የተመሰረተው ዝም ብሎ ሜዳ ላይ አይደለም፣ ማህበር አይደለም፣ ወይም እድር አይደለም። ሰነድ አለ። ስለዚህ በሰነዱ መሰረት ያንን ማድረግ አለባቸው። በጋራ የሚያታገለን ጉዳይ ነው፣ መምጣት አለበት ያብር። ይህንንም እናስምርበት። ሁለተኛ ነገር በውጭ አስተባባሪ ኮሚቴ በኩል የተፈጠሩ ችግሮች አሉ። እነዚህ የተፈጠሩ ችግሮች አጠቃላይ ኮሚቴውን በሚመለከት ጥያቄ ተነስቶባቸዋል። ይህንን ማንን ይመለከታል? እዚህ የለጠፍካቸውን ዶክተር አምሳሉ ዶክተር አምሳሉ ኮምፕሊትሊ የራሴ ያልፈልግ ምሮ ዲዛይን ያደረገ ሰው ነው። አላውቅም ስላልክ እሱ ብቻ ሳይሆን ሌሎችም አሉ። አንድ ሁለት ሶስት ሰዎች አሉ። በደብዳቤ ራሳቸውን ያገለሉ ሰዎች አሉ። እሱን መረጃውን መጠየቅ ይቻላል። መጠየቅ ትችላላችሁ። እነሱ ናቸው የሚወስኑባቸው፣ እነሱ ናቸው የሚወስኑባቸው። ሁበእግ ደረጃ ሄደ ሚኪ ለምን እንደጨርስ ይላሰኝ ል እ ዓመት አላወራም። የሰው ገንዘብ ተሸክሞ ራሱን አግልሏል ማለት ምን ማለት እንደሆነ አይችልም እኮ ነው። እሱ እኮ የሚመለከተው እስክንድርን ነው እያልኩ ነው። ኮሚቴው ትዕዛዝ ነው ባይዘዌ ዶክተር አምሳሉ በጠራው ወንደ ሰንተኩሉ በጠራው ዙም ላይ እየተናገረው ምንድን ነው ከታዘዝን ብሩ ነው የመስጠት ግዴታ አለብን ብሎ ተናግሯል። ስለዚህ ትዕዛዝ ነው የምጠብቀው ብሎ ራሱ ነፃ አድርጓል። ስለዚህ ትዕዛዙ። አዎ ስለዚህ አርበኛ እስክንድር ነው ወረወረበት። ስለዚህ እስክንድር ነጋ ነው አልሰጥም የሚለው። ስለዚህ የግሉ አቋም ነው ብለን እንውሰደው ማለት ነው እዛ ጋር በኦፊሻል ህዝብ ሰብስቦ ስለዚህ ከሆነ ያው እስክንድርን ነገር እንጠይቃለን። ይ ቀላል እኮ ነው እኮ እንጠይቃለን፣ እኮ እያልኩ ነው። ይኸውላችሁ እኮ እኔ እኮ አሁን እኮ ለምንድን ነው ሀሳቤ እንድዘጋ ለምን እድል እንደማትሰጡኝ አላውቅም። ወይ ጥያቄያችሁን ሰብሰብ አድርጋችሁ መጠየቅ እንችላለን እኮ የጋር አቋም እናያዝ እያልኩ ኝ ያለሁት የጋር አቋማችን ምንድን ነው? ገንዘቡን በሚመለከት የቃል ኪዳን ሰነድ ያስገድዳል። ያንን ደግሞ እኛ በህግ የምናምን ሰዎች አፋድን የተቀበልነው በህግና የተቋቋመውን በመርህ እስከሆነ ድረስ እንጠይቃለን በሚለው እንግባባ ሌላው ግን ማለት ነው። ሌላው ኮሚቴን በሚመለከት ውሳኔ እንዲሰጡ ፕሬዥር እናደርግ። እነዚህ ኮሚቴዎች ወጥተው በዛው መቅረት ካለባቸው መቅረት አለባቸው። እዚህም ጥያቄ ያለባቸው ሰዎች መነሳት ካለባቸው ይነሳሉ። አሁን አሁን አሁን አሉ የሚባሉት ሳይቀር ማለት ነው የብጥብጥ ምክንያት ስለሆነ ይህን እኛ ሳንሆን እራሳቸው አገር ቤት ያሉ አመራሮች ውሳኔ መስጠት አለባቸው። የጋራ አቋም መያዝ አለብን በዚህ ጉዳይ ላይ ምክንያቱም እንዲህ የታመስን ማለት ነው ህዝብ እየታመሰ ብሬ ነው የት ላድርገው የሚል ሰው አለ ባይዘው። ጡረታውን ፔንሽን የሚመጣለትን በኤቭሪ መንዝ የሚመጣለትን ብር መርዳት የሚፈልግ ሰው የት ላድርግ የሚል ብዙ ሰው አለ ባይዘው። ይሄ የኮሚቴው ችግር ነው ብር የመሰብሰብ ችግር አለብን አሁንም ባይዘው። ወይ ሜይ ሰላሳ የብር እንትን ብሏል አፋድ የውጭ አስተባባሪ ኮሚቴ ያንን ለማድረግ ማለት ነው ኢቭን ዘገጁ አይደላችሁም እያልን እየነገርናቸው አይደለም ምክንያቱም ደጋፊው በተከፋፈለበት ሁኔታ አመራሮች ቦታቸው ባልተመደቡበት ሁኔታ ገንዘብ ሰክሰስፉል ሆናችሁ ልሰበስቡ አትችሉም እያልናቸው፣ ይሄ መስተካከል የሚችል የአገር ቤት አመራር ውሳኔ ሲሰጥ ነው። ሁለተኛው መታገያ ሁኔታችን የውጭ አስተባባሪ ኮሚቴውን በአንድነት መጥተው መሰየም አለባቸው፣ የተሰየሙትን ወይም ማጽደቅ አለባቸው አሁን ያሉትን። አደላችሁም ስለሚሏቸው ከመሬት አልተወከላችሁም ይሏቸዋል። ተወክለው እንደሆነ እያወቅን ማለት ነው። አልተወከላችሁም፣ የላችሁበት ምን አይልም። ኦልሬዲ ያሉትን ተቀብሎ ግዴታ የመቀበል ግዴታ አለባችሁ ማናችሁም ብትሆኑ። ኮሚቴው አለ፣ ስራ ላይ አለ። ያንን ግን ኦፊሻሊ መጥተው የጎደሉትን ሞልተው ስራ እንዲጀምር ማድረግ አለባቸው። የሀገር ቤት አመራሮች ይህንን የማድረግ ግዴታ ስላለባቸው ይሄንን በጋራ እንታገል። ሶስተኛ፣ የገንዘብ ጉዳይ ላይ አዲስ የገንዘብ ማሰባሰብ ስለሚያስፈልግ ሚኪ ከዚህ ቀደምም ልምዱ ስላለህ ያለው ገንዘብ የተጠየቀ አዲስ ገንዘብ የማሰባሰቡ ላይ ኃላፊነት ወስደን በጋራ መስራት አለብን። መቼ ቱ ሲሟላ ኮሚቴው ተስተካክሎ ሲመጣ ጥያቄው ሲመለስ ይህንን ማይሆን ከሆነ ግን ማለት ነው ስድስት መቶ ሺህ ዶላር እያለን እድሜያችንን እንፈጃለን ወይ ይከፈላል ወይ አይከፈልም ወይ እንደዚህ እያለን ስንበጣበጥ መኖር የለብንም። ሶሉሽን ፕራግማቲክ ሆነ ፎርዋርድ እናድርግ፣ ወደፊት እንሂድ። ጥያቄ አለ። መሬት ላይ ኮ ቀማል እየበላ ያለ ሰራዊት አለን አይደል እንዴ ስድስት መቶ ሺህ አዲስ ብር ማምጣት አለብን። አዲስ ብር ማምጣት አለብን። ኮሚቴው ግን ካልተስተካከለ አዲስ ብር የመጠየቅ ሞራል የለንም፣ የላቸውም። ባይዘው ያገር ቤት አመራሮቹም የውጭ አመራሮቹም ቢሆን ማናቸውም ቢሆን ሞራል የላቸውም። አትችሉም እያልኳቸው ነው። የማይቻል ነገር ነው። እየተረባበሽክ እየተካሰስክ እንዲህ ስም እየጠፋፋህ ሀገር ቤት ያሉ ጥያቄ አንድ ጥያቄ ያለኝ አሁን እዚህ ጋር ግልጽ እንድታደረግ የሚፈልገው ያው ተደባብሶ ማለፍ ስላለ ስለሌለበት በኮሚቴ ደረጃ ማን ማን ነው የሚጠሳጠሱት? አሁን እነዚህ እየተገለሉ አይደል ሰዎች የሚጠሳጠሱ ያሉት ግንቦቴዎቹ ማለት እነዚህ ሰዎች ነው እነዚህ፣ የቀድሞው ግንቦቴዎቹ ማለት ነው። ገንዘቡን አንሰጥም የሚሉት ማለት ነው። ሌላ ከአሁኑ ካሉት ኮሚቴዎቹ ጋር ሌላ ማን ነው ግንባር የከፈተባቸው? ለምሳሌ ከነዚህ ከግንቦቴዎቹ ውጭ በስተቀር ለምሳሌ